በጣም አመሰግናለሁ። እንደምን አላችሁ? የሀዲስ ዓለማየሁን ስራዎች መዳሰስ በጣም ከባድ ነው። በጣም አደለም። በተወሰነች የተሰጠኝ ቀደም ብሎ አሁን ሀሳብ ይቀየር አይቀየር አላቅም። የተሰጠኝ አስር ደቂቃ ብቻ ነው እና በአስር ደቂቃ ውስጥ የሀዲስን ስራዎች ዳሶ መጨረስ በጣም ከባድ ይመስለኛል እንደ አጋጣሚ ነገሮችን ከዚህ በፊት ለማየት ሞክር ያለሁ ግን ደግሞ አሁን እንዲያው በአስር ደቂቃ እንዴት አድርጌ ነው የሀዲስ ዓለማየሁን ስራዎች ለሰው ፕሬዘንት ማደርገው የሚለው በጣም የሚያስጨንቅ ቢሆንም በተቻለ መጠን አጠር አጠር አድርጌ ዋና ዋና እና ከዚህ በፊት አልተነሱም ብዬ ማስባቸውን ሀሳቦች ለማጋራት ሞክራለሁ። ያው እንደምታውቁት ክቡር ዶክተር ሀዲስ ዓለማየሁ ዘርፈ ብዙ የሆኑ ሰው ናቸው። አንድ ሁለት ሶስት ብቻም አይደሉም። በጣም ብዙ ሰው ናቸው። ከአምስት በላይ ናቸው። ሰውየው እንደው ዝም ብለን ደራሲ እንላቸዋለን ዲፕሎማት እንላቸዋለን እንጂ ሀዲስ ዓለማየሁ መምህርም ጭምር ናቸው። የመንግስት መስሪያ ቤቶች ላይ በስልጣንም ያገለገሉ ሰው ናቸው። ሀዲስ ዓለማየሁ እንደተባለው ዲፕሎማትም ጭምር ናቸው። ሀዲስ ዓለማየሁ እንደሚታወቀው በጣም ወይል ነው እንደሆነው ደራሲ ናቸው። በጣም ብዙ ናቸው እና የሚገርሙኝ የሚገርሙኝም በተወሰነ መንገድ ለእናንተ ላጋራችሁ ሞክራለሁ። እንደምታውቁት በደብረ ማርቆስ አካባቢ የምትገኝ ደብረ ኤልያስ የምትባል ወረዳ አለች። እዛ አካባቢ ነው የተወለዱት ጥቅምት ሰባት አስራ ዘጠኝ ዜሮ ሁለት ዓመተ ምህረት ነው የተወለዱት። የገጠር ቀበሌዋ እንዶ ዳም ኪዳነ ምህረት ትባላለች። ጀስት በአሁን ነገሮችን ሰርች ሳደርግ ወይም እንዲ የተለየ ሀሳብ ይኖሩ ይሆን ብዬሳይ ሳይ እንዶ ዳምም በጣም እየቀያየሩ ብዙ ሰዎች ሲጽፏት እንዳዶም የሚሏት አሉ። እንዶ ዳምም እራሱ የሚሏት አሉ። ደብረ ኢሊያስ ነው የተወለዱ የሚሉ ሰነዶችን ማግኝቻለሁ፣ ነገር ግን ኤግዘክትሊ እርግጠኛው እንደ ወዳም ኪዳነ ምህረት እንደሆነ መናገር ፈልጋለሁ። እንዳልኩት 1902 ዓመተ ምህረት ጥቅምት ሰባት ነው የተወለዱ። እንዴት እርግጠኛ ሆንክ ብላችሁ የምታነሱ ሰዎች ካላችሁ፣ የዛሬ 17 ዓመት ወደኋላ ልሂድና የሚሌኒየም ጊዜ የኢትዮጵያ ሚሌኒየም የነበረ ጊዜ እኔ የዩኒቨርሲቲ ተማሪ የቋንቋ ተማሪ ነው የነበርኩኝ እና ክረምት ወደ ደብረ ማርቆስ አካባቢ ቤተሰብ ጋር ለማሳለፍ ስሄድ ምን ልስራ ብዬ ማሰብ ጀመርኩ። ክረምቱን እንዴት ላሳለፍ ብዬ ማሰብ ስጀምር ሚሌኒየም በአእምሮዬ ብቅ አለ እና ሚሌኒየምን ከተማ አስተዳደሩ ጋር የምዕት ዓመቱ ጀግና ሚል አንድ መጽሔት ለምን አላዘጋጅም በሚል ሀሳብ አሰብኩኝና ሌሎች የተወሰኑ ከኔ ጋር የሚንቀሳቀሱ ሰዎችን ከኔ ጋር አሰባስቤ ወደ ዝግጅቱ ገባንና እኔ ኪነማዕድ የሚል አንድ አምድ ያስኩኝና በአካባቢው በሥነ ጽሑፍ ዘርፍ በተለይም ደግሞ በኢትዮጵያ ሥነ ጽሑፍ በተለይም በአማርኛ ሥነ ጽሑፍ ዘውግ በጣም ሄሮ የሚባሉ ሰዎች አሉ። እነዛ ሰዎች በሆነ መንገድ እዛ አካባቢ ሶስት በጣም ጉምት ጉምት የሆኑ ሰዎች አሉ። መላኩ በጎ ሰው፣ ቀንጌታ የወፍታሂ ንጉሴና ክቡር ዶክተር ሀዲስ ዓለማየሁ። መላኩ በጎ ሰው የሁሉም ቀዳማይ ናቸው። ከዛ ቀንጌታ የወፍታሂ ንጉሴ ይከተላሉ ከዛ ክቡር ዶክተር ሀዲስ ዓለማየሁ ይከተላሉ። መላኩ በጎ ሰው ቀንጌታ ዮፍታሂ ንጉሴና ክቡር ዶክተር ሀዲስ ዓለማየሁ ጎዛምን ወረዳ የምትባለው አካባቢ ሶስት የተለያዩ ቀበሌዎች ላይ ነው የተወለዱት። ቀንጌታ የወፍታሂ ንጉሴ ሙዛ የምትባል የገጠር ቀበሌ ላይ ነው የተወለዱት። መላኩ በጎ ሰው ደግሞ ጎፍ ጭሚት የምትባል ቀበሌ ላይ ነው የተወለዱት። እንዲሁ ደግሞ ክቡር ዶክተር ሀዲስ ዓለማየሁ እንዶዳም ኪዳነ ምሕረት እና ሶስቱን ሄጄ የማየት አጋጣሚው ስላለኝ እንዶዳም መባሏን ሰበካ ጉባኤውም ኪዳነ ምሕረት መባሉን በዚህ መንገድ ስላየሁት ነው እርግጠኛ ሆኜ መናገር የፈለግሁት ምናልባት እንዲሁ በዛን ጊዜ ማስታወቂያ ጽህፈት ቤት ማስታወቂያ መምሪያ ነበር ይባል የነበረው። ፍኖተ ማርቆስ የምትባል መጽሔት አግኝታችሁ ከሆነ እዛ ላይ ልታገኙ ትችላላችሁ። ስለዚህ እንደ ወዳን ኪዳነ ምህረት መወለዳቸውን እና በደብረ ኤልያስ ዙሪያ እስከ ቅኔ ድረስ መዝለቃቸውን እስከ ቅኔ ድረስ ከዘለቁ በኋላ መምህራቸውን ተከትለው ወደ አዲስ አበባ መምጣታቸውን እዛ አካባቢ ከሚገኙ ሰዎች መረጃዎችን ያገኘንበት ፍኖተማርቆስ ላይ ኪነ ማዕድ የሚል አምድ ላይ ማየታችንን ማየቴን እማኝ ለማድረግ ስለፈለግኩ ነው። ከዛ ባሻገር ሁለተኛ ስመጣ ደግሞ ሀዲስ ዓለማየሁ የእርሳቸው ስም አይደለም። ለመሆኑ ፍቅር እስከ መቃብርን የጻፈው ማን ነው ብለው መዋዘ ጥበባት ዲያቆን ዳንኤል ክብረት አንድ ጥናት ሰርተዋል። በደብረ ማርቆስ ዩኒቨርሲቲ የሀዲስ ዓለማየሁ የባህል ጥናት ተቋም የሚባል እንደምታውቁት፣ ደብረ ማርቆስ ዩኒቨርሲቲ የባህል ጥናት ተቋም በስማቸው አዘጋጅተዋል እና በ2007 ዓመተ ምህረት የስነ ጽሑፍ ሰዎችን አውደ ጥናት ጋብዘው ነበር እና እዛ ላይ የባለሳሳት ፍቅር እስከ መቃብርን የጻፉት ሀዲስ ናቸው ወይስ ዓለማየሁ የሚል አንድ ጥናት መዋዘ ጥበባት ዲያቆን ዳንኤል ክብረት ጽፈው ነበር። እሷ በጣም ደስ ስለምትል በተወሰነ መንገድ ሀሳብ ባጋራችሁ በጣም ደስ ይለኛል። መዋዘ ጥበባት ምንድን ነው የሚሉ የለም። የፍቅር እስከ መቃብር የተጻፈው ወይም ድሪም የተደረገው በሀዲስ ሳይሆን እና ባለማየሁም ሳይሆን ባለማየሁ አባት ነው ይላሉ። እና እንደ መንደርደሪያ ሐሳብ ሲያነሱ በሰሜኑ አካባቢ ስም ሲወጣ የአካባቢውን ማህበረሰብ ትውፊት የነገ ተስፋቸውን፣ እንዲሁም ደግሞ ዘመን ዘመኑን ተከትሎ የሚመጣውን በረከት ወይም ደግሞ እዳ ሊናገሩ የሚችሉ ስሞችን ያወጣሉ። እናም እንደ አብነት ሲናገሩ ስሞችን እዚሁም አካባቢ የምናገኛቸው እንደ ምሳሌ የሚሆኑ ስሞች አሉ። ለምሳሌ እዚህ ጎንደር ከተማ አይ ቲንክ ህብረት ትምህርት ቤት ላይ አባትየው አባይ፣ ልጁ ደግሞ ይገደብ የሚባል እኔ በጋዜጠኝነት ስራ ላይ የሰራሁበት አጋጣሚ አለና ይሄ የሆነው ግን አባይ ሊገደብ ከመጀመሩ ወይም ሐሳብ ከመወጠኑ በፊት ሃያ ዓመት ቀደም ብሎ ነው። ሶ ይሄ ምንድን ነው የሚያመለክተው? አባቶቻችን አያቶቻችን የራሳቸውን አእምሯዊ ራዕይ እና ትልም በልጆቻቸው ስም ላይ ይጭኑ ነበር ተብሎ ይታሰባል። በዚህ መንፈስ የሀዲስ አያት ለአባታቸው ወይም ለዓለም አየሁ ዓለም አየሁ የሚል ስም የሰጧቸው እንደምታውቁት 1902 ነው የተወለዱ ብያችኋለሁ። ያ ማለት ምን ማለት ነው? እንግዲህ ዓለማየሁ ደግሞ ከዛ በፊት 20 ወይም 25 ዓመት ቀደም ብለው የተወለዱ ማለት ነው። 18 ሰባ ምናምን ብለን መያዝ እንችላለን። እና በዛ ወቅት ኢትዮጵያ የአጤ ቴዎድሮስን የዘመናዊነት ጽንሰ ሐሳብ በአጤ ሚኒሊክ እየተገበረች ያለችበት ስልክ የገባበት መኪና የገባበት ውሃ የገባበት እነዚህ እነዚህ የነበሩበት ዘመን ስለሆነ ዓለማየሁ ሲወለዱ ያንን የኢትዮጵያን የዘመናዊነት ጽንሰ ሐሳብ ስላዩ ወደፊት ዓለም እናያለን የሚለውን ተምኔታቸውን በልጃቸው ስም አማካኝነት ሊያስተገብሩ ስለሚፈልጉ ነው ይላሉ ሙዓዘ ጥበባት ዲያቆን ዳንኤል ክብረት። ስለዚህ ዓለማየሁ ተባሉ። ዓለማየሁም ደግሞ የለም ይህ ነገር የሚተገበረው በኔ ሳይሆን በሐዲስ ነው ብለው ለሐዲስ ወይም ደግሞ አሁን ርዕሰ ጉዳይ ላደረግናቸው ግለሰብ ሐዲስ ብለው አዲስ ነው መታደስ ነው የሚል ጽንሰ ሐሳብ የድሮ የኢትዮጵያ ስርዓት የሚታደስበት መንፈስ አሁን ይታየኛል የሚል ሐሳብ ስማቸው ላይ እንዲሸከሙ ማድረጋቸውን የተናገሩበት አጋጣሚ አለ። ይሄንን ዝም ብለው አንጠልጥለው አልተውትም። ሐዲስ ዓለማየሁ እራሳቸው እሳቸው ደግሞ ፍቅር እስከ መቃብር ላይ ተገበሩት። እንደምታውቁት ሀዲስ ዓለማየሁ በጣም የሚወዷቸው ሚስት እንጂ ልጆች አልነበሯቸውም፣ እና ልጃቸው እንግዲህ የመጀመሪያ ልጃቸው ተብሎ የሚታሰበው ፍቅር እስከ መቃብር ነው። በእርግጥ ከዛ በፊት ሌሎች መጽሐፍት የተጻፉ ቢሆንም ማለት ነው። እዛ ውስጥ በጣም ጥልቅ የሆነ ጥናት ነው ያለ። እንደው ብታዩት የደብረ ማርቆስ ዩኒቨርሲቲ 2007 ዓ ም ያሳተመውን መድብለ ጉባኤ ብታዩት በጣም ጥሩ ነው የሚል እምነት አለኝ። እንዳልኳችሁ ዶክተር ሀዲስ ዓለማየሁ ከወይዘሮ ደስታ አለሙ እና ከአቶ ዓለማየሁ ሰለሞን ሁለቱም የካህናት ቤተሰብ ናቸው ነው የሚባሉት። ከነርሱ ነው የተወለዱት። እስከ ቅኔ ድረስ የዘለቁ ሰው ናቸው። ከዛ ወደ አዲስ አበባ መጠው ለሰባት ዓመታት ስዊድሽ ሚስዮን ትምህርት ቤት እና ከዛባ ደግሞ ተፈሪ መኮንን ትምህርት ቤት ትምህርታቸውን የአስኳላ ትምህርታቸውን ከቀኔ በኋላ ማለት ነው መከታተላቸውን የሚናገሩ ሰነዶች አሉ። ያም ራሳቸውም በቃለመጠይቅ ከኢቲቪ ጋር ባደረጉት የሚናገሩበት አጋጣሚ አለው። ከዛ በኋላ ወደ አስተዳደራዊ ስራ ነው የሄዱት። አስተዳደራዊ ስራቸውን ደግሞ በመምህርነት ነው የጀመሩት። የመምህርነት ጅማሬያቸውን ያደረጉት ደግሞ ወደ ዳንግላ ሄደው ዳንግላ በነገራችን ላይ እንግሊዝ ቆንስላ ጽህፈት ቤት ነበራት። ይህንን ደግሞ ከዶክተር ተፈሪ መኮንን የአባይ ጉዳይ የአባይ ጉዳይ የሚል አንድ መጽሐፍ አለ። እሱ ላይ በዝርዝር ልታገኙ ትችላላችሁ። ለምንድን ነው እንግሊዝ ዳንግላ ላይ ቆንስላ ጽህፈት ቤት እንዲኖራት ያደረገች? ዋናው ኮንሴፕቱ አባይን መቆጣጠር ስለምትፈልግ ዳንግላ ደግሞ ለአባይ በጣም የቀረበ ከተማ ስለነበረ ያንን መሰረት አድርገው ነው የሚል አለ። ለማንኛውም የኛ ርዕሰ ጉዳይ ሀዲስ ዓለማየሁ ናቸውእና ወደ ዳንግላ ሄደው ቆንስላ ጽህፈት ቤት መጀመሪያ መስራት ጀመሩ። ከዛ የቆንስላ ጽህፈት ቤቱ ሲዘጋ እዛው የቆንስላ ጽህፈት ቤቱ ህንፃው ወደ ትምህርት ቤት ተቀይሮ ትምህርት ቤት እንዲሆን አደረጉ፣ የሚል ሀሳብ ይነሳል። ሀዲስ ዓለማየሁ ከኢጣሊያ ግዞት በኋላ ነው በሰፊው የአስተዳደራዊ ስራቸውን የተገበሩት። ከጣሊያን በግዞት ሄደው ነበረ። እሱም መሀል ላይ የአርበኝነት ሁኔታቸውን እናያለን። ትዝታ መጽሐፋቸው ላይ በጣም በስፋት የዘረዘሩት ጉዳይ ስለሆነ ወደኋላ ላይ እንመጣለን፣ ምናልባት ጊዜ ካለን ማለት ነው። የአስተዳደራዊ ስራቸውን በመምህርነት ጀምረው እስከ ሚኒስትርነት እስከ ዲፕሎማትነት ደረጃ ድረስ የደረሱ እንደነበሩ ታሪክ ይነግረናል። እንዲያው በጣም አለፍ አለፍ ልበልና ወደ ስነ ጽሁፍ እያየኝ ስለሆነ ዘሌ ወደ ስነ ጽሁፋዊ ስራቸው እንለፍና ሞስት ፕሮባብሊ ወደ ዘጠኝ ስራዎች እርሳቸው እያሉ የታተሙ ስራዎች አሏቸው። አስረኛ ሰነዶች ላይ ስትፈልጉ ያልታተመ ነው ተብሎ ነው የምታገኙት። ነገር ግን 2008 ላይ እኔ በተገኘሁበት በደብረ ማርቆስ ዩኒቨርሲቲ የሀዲስ ዓለማየሁ የጥናት ተቋም የታተመ አንድ የግጥም መድብል አላቸው። በአጠቃላይ አስር ስራዎች፣ ዘጠኙ እያሉ የታተሙ አስረኛው ግን ካለፉ በኋላ በደብረ ማርቆስ ዩኒቨርሲቲ አማካኝነት የታተመ እንደሆነ ልንናገር እንፈልጋለን እንፈልጋለሁ በቅደም ተከተል እንያቸው ብለን ብናነሳ በእናነሳ የሐበሻና የወደኋላ ጋብቻ ተውኔት ነው፣ በ1923 ዓመተ ምህረት እንደውም ረቂቁ ጠፍቷል የሚል ሐሳብ ይነሳል። አንዳንዱ ደግሞ የለም አለ፣ እዚህ ቦታ ለእናታቸው ሰጠዋቸው በጦርነቱ ጊዜ ጠፍቶ የነበረ ኋላ ላይ ግን እንደምንም የተገኘ ሰነድ ነው ብለው የሚያነሱ ሰዎች አሉ። ሌላኛው ትምህርትና የተማሪ ቤት ትርጉም 1948 ዓ ም ተረት ተረት የመሰረት እንደዚሁ 1948 ዓ ም ከዛ ዋናው ጉምቱ 1958 ዓ ም የታተመው ፍቅር እስከ መቃብር ነው። ከዛ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል 1966 ዓ ም የታተመ ነው። ወንጀለኛው ዳኛ የልምዣት ትዝታ፣ ተረት ተረት የመሰረት ሌሎች አምስት አዳዲስ ተረቶች ተጨምረው የታተሙ 1988 ዓ ም እንዲሁ የስነግጥም መድብላቸው 2008 አይ ቲንክ 2007 ከሁለቱ አንዱ ነው። እኔ 2008 ስለተገኘው እና እኔ በነበርኩበት ጊዜ የታተመ ስለመሰለኝ 2008 ነው። እሱን ማረጋገጥ በጣም ያስፈልጋል የሚል እምነት አለኝ። እንዲያው ፍቅር እስከ መቃብርና መሰል የክቡር ዶክተር ሀዲስ ዓለማየሁ ስራዎች በጣም በብዛት በጣም በስፋት የሀያሲያን አይን ውስጥ የሚገቡ ስራዎች ናቸው። ያሏቸው በጣም በስፋት ፍቅር እስከ መቃብርን ጨምሮ፣ ሌሎችንም ግን የሚተውላቸው አልሆኑም። ለምሳሌ የወንጀለኛው ዳኛ፣ የልምዣት ራሳቸው በሀያሲያን አይን በጣም የሚተቹበት ነገር ግን በብዛት መልካም መልካም የስነ ጽሁፋዊ ውበት የመቼት የጭብጥ እና ሌሎች ጉዳዮችን የሚያነሱበት አጋጣሚ አለ። እንደው ለአብነት በግርድፉ በጣም በሰፊው የሃያሲያንን አእምሮ እና ቀልብ የሳቡ ናቸው ብለን መናገር እንችላለን። አሁን አሁን አዳም ረታ አሁን አሁን በዓሉ ግርማ አሁን አሁን ጋሽ ስብሃት ገብረ እግዚአብሔርና ሌሎች የሃያሲያንን አይን እና ቀልብ በመሳብ በጣም እየታወቁ የመጡበት አጋጣሚ ያለ፣ ነገር ግን ፍቅር እስከ መቃብርን የመሰለ በጣም በብዛት የተተቸ በጣም በስፋት የተዳሰሰ እንትን ያለ አይመስለኝም። በዚህ ረገድ ከወዳጅ የተውሼ ያየሁት አንድ መጽሐፍ የኤልያስ አያልነህ መጽሐፍ ነው። ኤልያስ አያልነህ የሀዲስ ዓለማየሁ በሀያሲያን አይን የሚል አንድ መጽሐፍ አለ። 1997 ዓ.ም የታተመ መጽሐፍ ነው። ሀዲስ ዓለማየሁ የራሳቸው ስራዎች ብቻቸውንና ከሌሎች ደራሲያን ጋር ሰባ ጊዜ ወይም ሰባ አጥኚዎች የጥናት ትኩረታቸው የጥናት ማዕከላቸው አድርገዋቸዋል። ይሄ የሚሆነው ግን ከ1964 ዓ.ም እስከ 1997 ወይም 96 መጨረሻ ድረስ ያለውን መሰረት አድርጎ 33 ዓመታትን ከግምት ውስጥ አስገብተን ነው በሚል ሀሳብ ይነሳል። ነገር ግን የመጀመሪያ ዲግሪ ማሟያ ሁለተኛ ዲግሪ እና ሶስተኛ ዲግሪ ማሟያን መሰረት አድርጎ የተሰሩ ጥናቶች ናቸው በሚል ሀሳብ ይነሳል። ምናልባት እዚህ በ ጎንደር ዩኒቨርሲቲ የሊትሬቸር ሰዎች ካላችሁ ከዛ በኋላ ያለው ዓመት ሀያ ዓመት ነው። በሀያ ዓመት ውስጥ የሀዲስ ዓለማየሁ ስራዎች እንዴት ያሉ ናቸው የሚለውን በሀያሲያን አይን እንዴት ታይተዋል የሚለውን ማየት፣ ቼክ ማድረግ እና የኤልያስ አያልነህን ጅማሮ ማስቀጠል የምትችሉበት አጋጣሚ ካለ እንደ ጥናት መነሻ ይሆናል የሚል እምነት አለን። ከዛ ባሻገር ወደ አርበኝነት ጉዳያቸው ስመጣ ብዙዎቻችን በጣም የምናደንቃቸው የሀገር ፍቅራቸውን ጀግንነታቸውን ጀግንነታቸውን ድፍረታቸውን ለማለት ያክል ነው የምናይበት። እስከ ሱዳን ድረስ ሄደው የትጥቅና ስንቅ አግዘው በማምጣት ለተዋጊዎች ወይም ደግሞ ለእኛ አርበኞች ደጀን በመሆን በጣም ከፍተኛ የሆነ ተጋድሎ ያደረጉ ሰው እንደሆኑ ሁላችን የምናቅበት አጋጣሚ እንዳለ መናገር እፈልጋለሁ ማስታወስ እፈልጋለሁ በስተ መጨረሻ መጨረሻ ማድረግ የምፈልገው አህጉራዊ ሀላፊነታቸው እንደምን ያለ ነው የሚለውን ነው እንደምታቁት ከመምህርነት እስከ ዲፕሎማትነት ድረስ የደረሱ ሰው ናቸው፣ ክቡር ዶክተር ሀዲስ ዓለማየሁ። አንድ መጽሐፍ አለ በጣም የሚደንቅ መጽሐፍ፣ በአጤ ሚኒሊክ እና የአሜሪካ የዲፕሎማሲያዊ ግንኙነት እንዴት ያለ ነው የሚል ታላቁ ጥቁር የሚል መጽሐፍ አለ። አይታችሁ፣ ብታገኙት፣ ብታነቡት፣ ብታዩት ደስ ይለኛል። አሰናጁ ንጉሴ አየለ ተካ ይባላል። ንጉሴ አየለ ተካ እንደ መግቢያ የሀዲስ ዓለማየሁን የሚደንቅ ድፍረትና የሚደንቅ ሀሳብ መግቢያው ላይ ያካተተበት አጋጣሚ አለ። ምን መሰላችሁ? እንደ አውሮፓውያን የዘመን ቀመር 1958 ዓመተ ምህረት ነው። የተመድ አጠቃላይ ጉባኤ ነበረ። ጉባኤው ላይ በዛን ወቅት ክቡር ዶክተር ሀዲስ ዓለማየሁ የኢትዮጵያ ተወካይ ዲፕሎማት ሆኖ በተባበሩት መንግስታት ድርጅት ይሰሩ ነበረ። በዛን ጊዜ የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ ሆነው የተባበሩት መንግስታት ድርጅት ውስጥ ሲሰሩ አንድ ሰነድ ይዘው ወደ ተባበሩት መንግስታት ድርጅት ይሄዳሉ። ያ ሰነድ ምንድን ነው? በዘመኑ የኒክሌየር ቦምብን ማምረት አንድ፣ ሁለተኛ ደግሞ የኒክሌየር ቦምብን መጠቀም በጣም ኦቪየስ የነበረበት ዘመን ነበረ። እሳቸው እንግዲህ 1958 ማለት በእኛ ሞስት ፕሮባብሊ 1950 አካባቢ መሆኑ ነው። የኒውክሊየር ቦምብን ማምረትም ሆነ መጠቀም እንዳይቻል የሚያደርግ የተባበሩት መንግስታት ድርጅት ጉባኤ ላይ መጥበቅ አለበት ብለው ፕሮፖዛል ይዘው ይሄዳሉ። ያኔ እንግሊዝ፣ አሜሪካ፣ ጀርመን፣ ፈረንሳይ በጣም በትልቁ የኒውክሊየር ቦምብ ማምረት እና ኒውክሊየርን ወደ ጦር መሳሪያነት የመቀየር በጣም ትልቅ ትጋት ባለው መንገድ ስራ ላይ ነበሩ፣ እና በጣም ይደነግጣል። ያስደነግጣቸው አይቻልም ብለው ኢግኖር ማድረግ ወይም ደግሞ ማጨናገፍ እንትን ብሏቸው አይደለም እኛንን፣ እንጂ እነሱ ለታሪካቸው ለሰነዳቸው በጣም የሚጨነቁ ሰዎች ናቸው እና የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 30 ዓመት አሜሪካ እኮ የኒውክሊየር ቦምብ ምርት ይቅር ሲባል ተቃውማ ነበር የሚል ሰነድ የተባበሩት መንግስታት ድርጅት ውስጥ እንዲቀመጥባት አትፈልግም። ፈረንሳይም፣ እንግሊዝም ጀርመንም በተመሳሳይ። ስለዚህ ምንድን ነው ማድረግ የፈለጉት? ሀዲስ ዓለማየሁን ብቻቸውን ይወስዱና ይህንን ሀሳቦትን ይተው በፍጹም ይሄን ሀሳቦትን የተባበሩት መንግስታት ላይ በአጀንዳነት ይቅረብ ብለው ማቅረብ የለበትም ብለው በተናጠር ሲጠይቋቸው በፍጹም ኢላ ባንገቴ ይገባል እንጂ በፍጹም በምንም ተአምር ይሄን ሰነድ ውይይት ተደርጎበት እንዲጸድቅ፣ ካላደረኩ በፍጹም ምንም ምንም የሚመልሰኝ ነገር የለም ብለው ግትር ይሆናሉ። ስለዚህ የ አሜሪካ ተወካዮች እነሱ ማሸነፍ ሲያቅታቸው ወዴት ነው የሚደውሉት? ወደ አዲስ አበባ ለቀዳማዊ ኃይለ ስላሴ ይደውሉ እና እዚህ ተወካይ ብላችሁ ያስቀመጣችሁት ሰው እንዲህ አይነት ሰነድ ይዞ መጥቷል እና ተው ይበሉት ተብሎ ይነገራቸዋል። አ ኃይለ ስላሴ ደግሞ ለሀዲስ ይደውላሉ። እንዲህ እንዲህ አይነት ሰነድ አቅርበሃል አሉ። ተው። አልተውም መተው አልፈልግም እና ከአጤ ኃይለሥላሴ ጋር በጣም በሰፊው ሀሳብ ከተለዋወጡ በኋላ መጨረሻ ላይ መደምደሚያ ላይ የደረሱበት፣ እንግዲያው ይሄ ሰነድ ኢትዮጵያ እንዳቀረበችው ለታሪክ ተሰንዶ የተባበሩት መንግስታት ድርጅት ቤተመዛግብት ላይ ሊቀመጥልን ይገባል እና ተቀምጦ ኢትዮጵያ የመጀመሪያውን ጥያቄ እንዳቀረበች በታሪክ ሊመዘገብልን ይገባል። ይሄን ካደረጉ በአጀንዳነት እንዲቀርብ የምለውን ሀሳብ መተው ይችላለሁ። በዚህ ይስማማሉ። አሜሪካውያንም በዚህ ተስማምተው፣ አሁን የተባበሩት መንግስታት ድርጅት ሄዳችሁ ሰነዱን ብትፈልጉት ሰነዱን እዛው ላይ ልታገኙት ትችላላችሁ። እንግዲህ የሀዲስ ዓለማየሁ አይን አይኔን እያየኝ ነው። የሀዲስ ዓለማየሁ በረከት እስከ ዲፕሎማትነት ድረስ እዚህ ድረስ መሆኑን መናገር እፈልጋለሁ። ከዛ ባሻገር አጤ ኃይለስላሴ ጋር በተለያዩ ደብዳቤዎች የነበራቸውን ሰጣገባ፣ ሪከመንድ የሚያደርጉትን ሐሳብ በተለያዩ ሰነዶች አሁን አሁን እየታተሙ የወጡበት አጋጣሚ አለ። ይሄን ይመስላል። ስላደመጣችሁ ያመሰግናለሁ።